ልዑል ዓለማየሁ ቴዎድሮስ እባላለሁ። የአባቴ አጼ ቴዎድሮስና በኋላም የአጼ ዮሐንስ አራተኛ መቀመጫ በነበረችው በደብረ ታቦር ከተማ ሚያዝያ አምስት ቀን 1853 ዓ ም ተወለድኩ። አባቴ ከሞቱ በኋላ እናቴ ወይዘሮ ጥሩ ወርቅም ተከትሎ ስለሞቱ ብቻዬን ቀረሁ። እናቴ ሊሞቱ አቅራቢያ ካፒቴን ስፒዲን አስጠርተውና እጁን ይዘው ልጄ አባት የለውም፣ እኔም እናቱ ልሞት ነው። ዘመድ ስለሌለው አንተ ዘመዱ ነው፣ አባት ስለሌለው አንተ አባቱ ነው። ያልኩህን ሁሉ እንደምታደርግ ቃል ግባልኝ አሉት። የጠየቁኝን ሁሉ እፈጽማለሁ ብሎ ማለላቸው። ካፒቴን ስፒዲ የኔ ሞግዚት እንዲሆን በእንግሊዝ ጦር መሪ በጄኔራል ናፔር የተመደበ የህንድ የጦር መኮንን ነበር። አባቴ አፄ ቴዎድሮስ እጃቸውን ለእንግሊዝ ወታደሮች ላለመስጠት ብለው ሽጉጣቸውን ጠጥተው በራሳቸው ላይ እርምጃ ከወሰዱ በኋላ የእንግሊዝ ወታደሮች የንጉሠ ነገሥቱንና የአገሪቱን ንብረቶች ዘርፈው ከመቅደላ ሲወስዱ እኔንም ከዘረፏቸው ንብረቶች ጋር አብረው ወሰዱኝ። በሰባት ዓመት ዕድሜ ከአዲስ አሳዳጊ ከካፒቴን ስፒዲ ጋር ወደ እንግሊዝ ሀገር ለመጓዝ ሰኔ አራት ቀን 1860 ዓ ም በመርከብ ተሳፈሩ። ከአንድ ወር የመርከብ ጉዞ በኋላ ሐምሌ 5 ቀን 1860 ዓ ም እንግሊዝ ሀገር ከገባው በኋላ ካፒቴን ስፒዲ ወደ ቤቱ ወሰደኝ። የእንግሊዝ ንግሥት ቪክቶሪያ በቅርብ ይቆጣጠሩ ስለነበር ስፒዲም ንግሥቲቱ ጋር በመውሰድ ከንግሥቲቱ ጋር እንድገናኝ አደረገ። ንግሥቲቱም አስፈላጊው ጥንቃቄ ሁሉ እንዲደረግልኝ አዘዙ። ስፒዲም የእንግሊዝኛ ቋንቋ ያስተምረኝ ጀመረ። ንግሥት ቪክቶሪያ እኔን አግኝተው ባነጋገሩበት ጊዜ ስለ እኔ በጻፉት ማስታወሻ ጨዋና ውብ ልጅ ነው። ኬክ መብላት ይወዳል። የሰጠሁትን ኬክ ሁሉ ደስ እያለው በፈገግታ በላ። ዛሬ ከዓለማየሁ ጋር አብረን ምሳ በላን ዓለማየሁ እኔ ጋር ሲመጣ የሀገሩን የሀበሻ ልብስ ለብሶና ከሀገሩ በመጡለት ጌጣጌጦች አጊጦ ነው ምሳ በልተን ከጨረስን በኋላ ለዚህ ለተከበረ ትንሽ ልጅ በእጁ ላይ ሰዓት አሰርኩለት በወገቡም ላይ የወርቅ ሰንሰለት አስታጠቅኩት ብለው ነበር የጻፉት ንግሥት ቪክቶሪያ አብዛኛውን ጊዜ ለዚህ ለእናት ለሌለው ሕፃን እናቱ እኔ ነኝ ይሉ ነበር። በእንግሊዝ ሀገር መኖር ከጀመርኩ አንድ ዓመት ሞላኝ። ያን ጊዜ ስፒዲ በስራው ሹመት አግኝቶ ወደ ህንድ አገሩ ተመድቦ እንዲሄድ ሲወሰን አንገቱ ላይ ተጠምጥሜ አለቀሱ። አባ፣ አባዬ፣ አባቴ አንተ ነህ፣ ያለ አንተ መኖር አልችልም፣ ከአንተ አትለየኝ፣ ያለ በለዛ ሞት ብሃለሁ በማለት ተማጸንኩት። ስፒዲም ለሁለት ዓመታት እንዲያሳድገኝ ተፈቅዶለት ስለነበር እኔንና ሚስቱን ይዞ ወደ ተሾመበት ወደ ህንድ አገር ተጓዘ። ስፒዲ በሁለት ዓመት የህንድ ሀገር ቆይታው ስለኔ በጻፈው ሪፖርት በትምህርቱ ጎብዟል፣ ከትምህርቱ ሌላ የውጭ ስፖርት ይወዳል፣ በተለይ ፈረስ ግልቢያ ይወዳል፣ የአእምሮ ህመም አንዳንዴ ይነሳበታል፣ ለጠየቀኝ ጥያቄ ሁሉ እውነቱን ነግረዋለሁ በማለት ተናግሯል። በትምህርቴ ባልገፋም ከሁለት ዓመት የህንድ አገር ቆይታ በኋላ ወደ እንግሊዝ አገር ተመለስኩ። እንደ ተመለስኩ ዘመናዊ ውትድርና ትምህርት እንድከታተል ተወስኖ 18 ዓመት እንደሞላኝ ዓለም አቀፍ እውቅና ባለው በሮያል ሚሊተሪ አካዳሚ በሳንድ ሀርስት ገብቼ እንድሰለጥን ተደረገ። የኔን ጤንነት እንዲከታተሉ የተመደቡት ሰዎችም እስኪያውቁብኝ ድረስ ስለ ትውልድ አገሬ፣ ስለ ኢትዮጵያ ማሰብና መናፈቅ ጀመሩ። በሀገሬ ሁለት አክስቶችና አንድ ወንድም እንዳሉኝ ስለሰማሁ ይህንኑ አዘውትሬ እናገር ነበር። በጥቅምት ወር 1871 ዓ.ም 17 ዓመት ከሰባት ወር ልጅ ሳለው በሳምባ ምች ሕመም በጽኑ ታመሜ ከፍተኛ የደረት ሕመምና የመተንፈስ ችግር ስላጋጠመኝ በሕክምና ቆየው። ልዩ ሕክምና ቢደረግልኝም ሕመሙ ስለጸናብኝ ምግብና መድኃኒት መውሰድ አቃተኝ። በእኛ ኅዳር በሚባለው ወር አራተኛ ቀን ላይ የእንግሊዝ ንግሥት ቪክቶሪያ መታመሚን ሰምተው የማጽናኛ ደብዳቤ ጻፉልኝና ደብዳቤው ከማን እንደተጻፈልኝ አይቼ ቀና ብዬ ለማንበብ ፈለግኩ፣ ግን አቃተኝ። ሐኪሞቹን ላነብ በምችልበት ርቀት እንዲያስቀምጡልኝ ነግሬ እንደተጋደምኩ ላነበው ሞከርኩ። በጣም ስላመመኝ ንግሥቲቱ የላኩልኝን ደብዳቤ አንብቤ መጨረስ አቃተኝ። ሳልጨርሰው ቀረው። ሥቃዩ ስለ በዛብኝ የአስታማሚዎቼን ሁለት እጅ ንቅ አድርጌ ያዝኩ። ለካ የቁርጥ ቀን የነበረች የአስታማሚዎቼን እጃት ብቄ እንዲያዝኩ ኅዳር አራት ቀን 1872 ዓ ም ከጧቱ 10 ር ሰዓት ከ10 ደቂቃ ሲሆን ከተወለድኩ 19 ዓመት ልሞላ አምስት ወር ከ9 ቀን ሲቀረኝ ከዚህ ዓለም በሞት ተሰናበቱ። የወዱኝ በነበሩት ንግሥት ቪክቶሪያ ትእዛዝ ዊንድሶር በሚገኘው የነገስታት መካነ መቃብር በቅዱስ ጊዮርጊስ ቤተ ክርስቲያን አስከሬን እንዲያርፍ ተደርጓል። በመቃብር ሐውልቴም ላይ የአበሻው ልዑል ዓለማየሁ ኤፕሪል 13 1861 ተወለደ ኖቬምበር 14 1879 አረፈ የሚል አረፍተ ነገር በእንግሊዘኛ ቋንቋ ተጽፎበታል። ንግሥት ቪክቶሪያ ደግሞ ከጽሑፉ በታች እንግዳ ሆኜ መጣሁ ተቀበላችሁኝም የሚል የወንጌል ቃል እንዲጨመርበት አዘው እንዲጻፍ ተደርጓል። ልዑል ዓለማየሁ ቴዎድሮስ ነበር።